እንግዲህ ደግሞ የምታዩት ይሄ አንደኛ የሚባለው ቦይለር ነው። ማርዶ የሚለው በጣም ቆንጆ ቦይለር ነው። አሪፍ ቦይለር ነው። ይቺ ደግሞ የምታዩት የቱርክ ብርጭቆ የውሃ ጆክናት በጣም ነው የምታምረው። ቀለል ያለችው የውሃ ጆክናት አሪፍ ነች። እነዚህ ደግሞ የፌርሙስ ሳህን ናቸው። አራት ተደራራቢ ናቸው። ግን ከእስከ ዛሬው የፌርሙስ ሳህን ለየት የሚሉት እነዚህ አራት ለእንደዚህ ለበርበሬም ላይ ሆነ ነገር ማቅረቢያ የሚሆኑ አራት ሳህን አላቸው። እዚህ ጋር ደግሞ ጥበብ ኮምፕሌት አለ። እዚህ ደግሞ የሽንኩርት መፍጫ ከታች በእጅ ፕረስ እየተደረገች መፈጭ ናት። ይሄ ደግሞ በኤሌክትሪክ የሚፈጭ ነው። ከስር እንደምታዩት እስከ ዛሬ ጠርሙስ ነው። ይሄኛው ግን ከስር የብረት ነው ማለት ነው። የእንጀራ ማቅረቢያ አለ። የእንጀራ ቁርጥ ማቅረቢያዎች አሉ። እንደምታዩት ቆንጆ ቆንጆ እቃዎች ናቸው። እንግዲህ እያሳየኋችሁ ያለሁት ይህ የምታዩት ባለ ሁለት ጁስ መፍጫ ነው። እነዚህ ደግሞ የፊሻር ናቸው የፈንዲሻ እነዚህ ደግሞ የኬክ የዳቦ ቆሎ ማስቀመጫ ናቸው። እነዚህ ጥበብ ተንጠልጣይ ናቸው፣ በጣም ነው የሚያምሩት። እንደዚህ ደግሞ ይሄ ወፍራሙ አንደኛው ጥበብ ሳህን አሁን ላይ ጠፍቷል፣ ግን ያው በፊት የተገዛ ነው ካለ እንሻላ። እነዚህ ደግሞ የምታዩቸው የዳቦ ቆሎ ናቸው ማለት ነው እዚህ ጋር የምታዩት የውሃ ብርጭቆ ከነ ጆኩ ነው። ወርቃማን ፌርሞስ ሁሉም ነገር አለ ማለት ነው። እንደምታዩት ይሄ ደግሞ እንግዲህ አንድ ፍየል የሚሰራ ብረት ድስት ነው፣ ግን ትልቅ ነው። ከዛም በላይ ይሰራል። 42 ቁጥር ብረት ድስት ነው። ደግሞ ቆንጆ የውሃና ጆግ ነው የብርጭቆ እንደምታዩት ብርጭቆ በጣም ነው የሚያምረው ማለት ነው። አንዳንድ ጊዜ በጣም ደማቅ ከለር ያላቸው በብዛት ይገፋሉና እነዚህ ደግሞ አይገፉም፣ ቆንጆ ናቸው። ቢገፉ እራሱ ከለራቸውን የሚቀይር ነገር የለውም እና በጣም ቆንጆ ናቸው። የሆነ እቃ ነው። እንደምታዩት መጥበሻ አለው፣ በራድ ራሱን የቻለ በራድ አለው። እንደምታዩት ደግሞ እዚህ ጋር ማራቢያ አለው ማለት ነው። ሁሉም ክዳን አለው። ብረት ዲስት ትልቅ፣ መካከለኛ እና በጣም ትልቅ ብረት ድስት አለሁ ማለት ነው። እንደምታያቸው በጣም ነው የሚያምሩት፣ ማሻላህ እንደዚህ ኮምፕሌት ሆኖ ነው የሚሸጠው። ዋጋውም ተመጣጣኝ ነው። በጣም ነው የሚያምረው ማለት ነው። እንሻላ ይህንን ለምትፈልጉ እንግዲህ ደውሉልኝ አቀርብላችኋለሁ ማለት ነው። እንደምታዩት ብረት ድስቱ በቃ እቃነቱ ራሱ በጣም ነው ደስ የሚለው። በጣም ወፍራም ነው እቃው ማለት ነው። እንደምታዩት በጣም ነው ደስ የሚለው እና ና ማሻአላህ ብዬ አለሁኝ። እሺ እዚህ ጋር ደሞ የምታዩት መጥበሻው መጥበሻው እንደምታዩት በጣም ነው የሚያምረው። እንግዲህ ከጀርባ ስታዩት የውጭ እቃ ነው። እዩት እንደሚያምር ማለት ነው። በጣም ነው ደስ የሚለው ማለት ነው ማሻላ። እና ይሄን እቃ የምትፈልጉ ካላችሁ ኢንሻአላህ ዘዙኝ እገዛላችኋለሁ ማለት ነው።